አውሮፓ አህጉር ውስጥ በሦስት ማዕዘናት በሀገረ ፈረንሳይ በአንድ ማዕዘን ደግሞ በሜዲትራንያን ባሕር መካከል የምትገኝ የሚሊየነሮች መኖሪያ ከተማ ናት። ሁለት ነጥብ አንድ ስኩዌር ኪሎ ሜትር የቆዳ ስፋት ባላት በዝህች ቅንጡ ከተማ ውስጥ ከሚኖሩት ሰላሳ ዘጠኝ ሺህ ሰዎች መካከል ከ12 እስከ 15 ሺህ የሚደርሱት ሚሊየነሮች ሲሆኑ ቁጥራቸው ከ30 እስከ 40 የሚደርስ ቢሊየነሮችም ከተማዋን መኖሪያቸው አድርገዋል። የአገሪቱ ዓመታዊ ጠቅላላ ምርት 11 ቢሊዮን ዶላር፣ የዜጎቹ ዓመታዊ የነፍስ ወከፍ ገቢ ደግሞ 295,000 ዶላር ይጠጋል። ይህም በዓለም ከፍተኛ የዜጎች የነፍስ ወከፍ ገቢ ካላቸው አገራት ተርታ ያሰልፋታል። ስመጥር የዓለም ቢሊየነርና ሚሊየነሮች የግል ሕይወት ቅንጦትና ያልተነካ ተፈጥሮ ሲናፍቃቸው መልህቃቸውን ወደ ዚች ከተማ ይጥላሉ። ጤና ይስጥልን ውድ ቤተሰቦቻችን፣ በዛሬው መሰናዷአችን በአህጉር አውሮፓ ስለምትገኘው ቅንጡ የሚሊዮነሮች መኖሪያ ሞናኮ አስደማሚ ታሪኮችን እናወራለን። እንደ ተለመደው ቻናላችንን ሰብስክራይብ እና ፎሎ በማድረግ እንዲሁም ለሌሎች በማጋራት አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። መልካም ቆይታ የምዕራብ አውሮፓዋ የጉምቱ ቱጃሮች መኖሪያ ሞናኮም የፈረንሳይ ባህር ዳርቻዎችን ተንተርሳ የተመሠረተች ራስ ገዝ ከተማ ነች። ስምንት ሺህ ሰዎች ከሚኖሩባት የቫቲካን ሲቲ ቀጥላ የዓለማችን ሁለተኛዋ ትንሽ አገርም ናት። በምድራችን ከፍተኛ የሕዝብ ጥግግት ካለባቸው ግዛቶች መካከል አንዱ የሆነችውም ይህች ቅንጡ መንደር የባህር ግዛቷን በማስፋፋት ግዙፍ ኢኮኖሚ ለመገንባት ከፍተኛ ጥረት አድርጋለች። ከአንድ ሰዓት ባነሰ የእግር ጉዞ የሚያልቀው የሞናኮ ግዛት ከሜዲትራንያን ባሕር ተነስቶ በድንጋያማ ኮረብቶች፣ በአስደናቂ ሰንሰለታማ ተራሮች እንዲሁም ከባሕር ጠለል በላይ የስልሳ ሜትር በሚረዝመውና ሞንታጌል በሚባሉ አካባቢ በሚገኘውም ቼሚንዴስ ሬቮይረስ ከፍተኛ ቦታ ላይ ያረፈ ነው። ጥቂት ቁጥር ካላቸው የሞኔጋስክ ተወላጆች ውጪ አብዛኞቹ የሞናኮ ህዝቦች ፈረንሳይም፣ ጣሊያንና ብሪታን ያን ጨምሮ ከተለያዩ ዓለም ዳርቻዎች የተውጣጡ ናቸው። ፈረንሳይኛ የሀገሪቷ ብሔራዊ ቋንቋ ሲሆን ጣሊያንኛ፣ እንግሊዝኛ እና ሞኔጋስክ የተሰኘ የአካባቢው ቋንቋም በግዛቷ ይነገራል። አብዛኞቹ የግዛቲቱ ህዝቦች የሮማ ካቶሊክ እምነት ተከታዮች ናቸው። አገሪቷ በአውሮፓውያኑ 1297 ጀምሮም ግሪማልዲ በሚባል የንጉሣዊ ቤተሰብ አስተዳደር ስትመራ ቆይታለች። በአሁኑ ሰዓት ልዑል አልበርት ሁለተኛ የተባሉ ንጉሥ ያስተዳድሯታል። ሞናኮ አባላቱ በሞኔጋስክ እስክ ተወላጆች የሚመረጡበት አንድ ህግ አውጪ ብሔራዊ ምክር ቤት አላት። የግዛቲቱ ዋና ሚኒስትር ከተለያዩ ሚኒስትሮች ጋር በመሆን የሀገሪቷን መንግስት በዋናነት ይመራል። ሞናኮም በአገልግሎት ወይም ሰርቪስ ዘርፍ የሚመራ ኢኮኖሚ ያላት ሀገር ናት። ቱሪዝም፣ ሪል ስቴትና ከፍተኛ እሴት የተጨመረባቸው አገልግሎቶች ቁልፍ የኢኮኖሚ አውታሮቿ ናቸው። ከግብር የሚሰወሩባት ገነት ናት እየተባለች በምትጠራው ሞናኮ አብዛኞቹ ነዋሪዎቿ የገቢ ግብር የለባቸውም። የአውሮፓ ኅብረት አባል አገር ባትሆንም የመገበያ ገንዘቧ ዩሮ ነው። መካከለኛ የሜዲትራንያን የአየር ንብረት ክልል ያላት ሞናኮ ሞቃታማና ፀሐያማ በጋ እንዲሁም ረጋ ያለ ዝናባማ ክረምትን ስታስተናግድ በዓመት ውስጥ ከሁለት ሺ አምስት መቶ ሰዓት በላይ የፀሐይ ብርሃን የምታገኝ ትንሽዬ ቅንጡ አገር ናት። በጥንት ዘመን ግሪካውያን፣ ሮማውያንና ካርቴጂናውያን የሞናኮን ግዛት አስሰዋል። በመካከለኛው ዘመን ደግሞ ከሰሜን ምዕራብ የጣሊያን ባሕር ዳርቻ በመጡም ጄኖዋውያን ለረጅም ጊዜ ስትተዳደር ቆይታለች። በመጨረሻም የአሁኑ ንጉሣዊ አስተዳደር በ1297 በመሠረቱት ገሪማልዲ ቤተሰብ እጅ ወድቃ የዚህ ቤተሰብ ሥርዓት እስካሁን ሀገሪቷን ያስተዳድራታል። ሞናኮ ሉዓላዊነቷን ያረጋገጠችው በ1861 ከፈረንሳይ ጋር ባደረገችው ስምምነት ሲሆን ቀስ በቀስም የራሷን በጣም ትንሽና የተለየ ግዛት በመመስረት እጅግ ቁልፍ ስትራቴጂክ ቦታ፣ ወሳኝ የፋይናንስና ንቁ የባህል ማዕከል እየሆነች መጣች። በ1867 19ኛው ምዕት ዓመት ሞናኮ ፊቷን ወደ ቱሪዝም ኢኮኖሚ አዙራ በ1800 0 አጋማሽ ላይ የተመሠረተው ሞንቴ ካርሎ ካሲኖ ዋነኛ የቱሪዝም ገቢ ምንጩ ሆነ። ሞንቴ ካርሎ ካሲኖ በዓለማችን ካሉ የመዝናኛና የቁማር ማዕከላት አንዱ ሲሆን ከመቶ አምሳ 150 ዓመታት በላይ የሞናኮ ዋና የኢኮኖሚ መሠረት ሆኖ አገልግሏል። እናም ሞናኮ ቱሪዝም፣ ቁማርና የፋይናንስ አስተዳደር ሥርዓትን በማጣመር ከተለመዱት የ ኢኮኖሚ ምንጮች በተለየ ሁኔታ በራሱ የሚቆም የኢኮኖሚ ሞዴል የቀረጸች ከተማ ለመሆን በቃች። በሃያኛው መቶ ክፍለ ዘመን በልዑል ሬኒየር ሶስተኛ አማካኝነት ራሷን በአዲስ መልክ አስተካክላለች። ልዑሉም በሪል ስቴትና መሠረተ ልማት ላይ ሰፊ መዋለንዋይ በማፍሰስ ሞናኮን የዓለም አቀፍ ቅንጡ የሀብትና የቱሪዝም መዳረሻ አደረጋት። በተለይም ልዑሉም ከአሜሪካዊቷ ተዋናይ ግሬስ ኬሊ ጋር የፈጸመው ጋብቻ የሞናኮን ማራኪነትና ዓለም አቀፋዊ ግለ ታሪክ የበለጠ ከፍ አድርጎት ነበር። በአውሮፓውያኑ 2005 ወደ ሥልጣን የመጣው ልዑል አልበርት ሁለተኛ ደግሞ ሞናኮን ከቅንጦት ልማት በተጨማሪ በዘላቂ ኢኮኖሚና በአካባቢ ጥበቃ እንዲሁም ጥንቃቄ የተሞላበት የማስፋፋት ሥራ መሥራት ቻለ። ግዛቲቱ ያለባትን የመሬት እጥረት ለማቃለል በርካታ የመሬት መልሶ ማልማት ፕሮጀክቶችን በመዘርጋት በሜዲትራንያን ባህር ላይ ሰፊ የግዛት ማስፋፋት ሥራ ሰርቷል። በሞናኮ ከተማ ውስጥ ከሚኖሩት ሦስት ሰዎች መካከል አንዱ ሚሊዮነር ነው። ይህን መሠረት አድርጎም ለመሆኑ የባሕር ዳርቻዋን ሞናኮን ሚሊዮነሮችና ቢሊዮነሮች የሚጎርፉባት ለምንድን ነው? እንዴትስ የሚሊዮነሮችና ቢሊዮነሮች ከተማ መሆን ቻለች? የሚል ጥያቄ ብዙዎች ያነሱባታል። ይህች ከተማ ለምንስ ለድሃዎች የማትቀመስ ከተማ ሆነች? በማለት የሚጠይቁም በርካቶች ናቸው። ለዚህ እንደ ምክንያት ከሚጠቀሱት አንደኛውና ምናልባትም ዋነኛው ምክንያት ሞናኮ ግብር የማይከፈልባት አገር መሆኗ ነው። ሞናኮ ከዜጎቿ የገቢ ግብር አትሰበስብም። በዚህም ምክንያት በርካታ ሚሊዮነሮች ግብር ሳይከፍሉና ሀብታቸውን ሳያባክኑ በቅንጧ ከተማ መኖር ይችላሉ ማለት ነው። ከካፒታል ገቢና ከንብረት የምትሰበስበው ግብር እጅግ አነስተኛ በመሆኑም ሀብታሞች ሞናኮን ያዘወትሯታል። ሞናኮ መኖርን የክብርና የደረጃ ልዩነት ማሳያ አድርገው የሚቆጥሩ ሚሊየነሮችም ለመኖሪያነት ይመርጧታል። የሞናኮ ስም እንደ ሞንቴ ካርሎ ካሲኖም፣ ዘግራንድ ፕሪክስ እና ሱፐር ያችትስ ከመሳሰሉ የቅንጡ መንደሮችና መዝናኛዎች ጋር ጥብቅ ትስስር አለው። እናም ሞናኮ መኖር ማለት ስለ ገንዘብ መጠን ብቻ ሳይሆን ስለ የኑሮ ደረጃ ልዩነት ወይም ክብር ማሳያና የተለየ ቅንጡ ማህበረሰብ ክለብ አካል የመሆን ጉዳይም ተደርጎ ይወሰዳል። ሞናኮ በመሬት ላይ ያላት ቦታ በጣም ውስን በመሆኑ ከፍተኛ የሪል ስቴት እጥረት ያለበትና ሲገኝም እጅግ ከፍተኛ በሆነ ውድ ዋጋ የሚገዛ ነው። ከፍተኛ ሴት ያለው አገልግሎትና የአኗኗር ዘይቤም ሞናኮን በሚሊዮነሮችና ቢሊዮነሮች ተመራጭ ያደርጋታል በሞናኮ ከባድ ኢንዱስትሪም ና የአካባቢ ብክለትም የለም ያሉት እንደ ባንክ የጥበቃ የቅንጦት ሆቴሎች የምግብ አገልግሎቶችና የባህል ተቋማት ያሉ ከፍተኛ ደረጃ ያላቸው አገልግሎቶች ብቻ ናቸው ቱሪዝም የከተማዋ ዋና የኢኮኖሚ ምሰሶ ነው ጎብኚዎች ወደ ካሲኖ ግራንድ ፕሪክስ የጀልባ ትርኢት ለማየት ይመጣሉ። የጤና አጠባበቅ፣ ትምህርትና ደህንነት አገልግሎቶች ዓለም አቀፍ ደረጃ ያላቸው ናቸው። በሞናኮ ነዋሪ መሆን ብዙ ጊዜ ከፍተኛ የኑሮ ደረጃ ማለት ነው። በዚህ ምክንያት ከተማዋ ከፍተኛ እሴት ያለው አገልግሎትና የአኗኗር ዘይቤን ለሚፈልጉ ሀብታሞች የትኩረት ማዕከል ናት። ሞናኮ በፖለቲካዊ ሁኔታዎች የተረጋጋችና በጣም ደህንነቷን የጠበቀች አገር ናት። ለረጅም ጊዜ በነገስታት ቤተሰብ የምትመ መራና ሕገ ህገ መንግስታዊ ንጉሳዊ አገዛዝ ያላት በመሆኑ የከተማዋን የወደፊት ሁኔታ ለመገመት አያስቸግርም። በዚህ የተነሳ በተለይም ለጥንቃቄና ለደህንነት ጥበቃ ዋጋ ለሚሰጡ ባለጸጎች ማራኪና አስተማማኝ የኑሮ ሁኔታ ያለባት ከተማ ናት። የናጠጡ ሀብታሞች ሞናኮን የሚመርጡበት ሌላኛው ምክንያት ስትራቴጂካዊ አቀማመጧ ነው። በፈረንሳይ ባህር ዳርቻ አካባቢ የምትገኘው ሞናኮ እጅግ ወሳኝ ስትራቴጂክ ጂኦግራፊያዊ ስፍራ ይዛለች። ከሞናኮ ተነስቶ ናይሶ ወደምትባለው የፈረንሳይ ባህር ዳርቻ ከተማ ጣሊያንና ሌሎች የአውሮፓ አካባቢዎች ለመድረስ የሚፈጀው ጊዜ በጣም አጭር ሰዓት ነው። ከተማዋ ለባህር ዳርቻዎች ያላት የአቀማመጥ ቅርበት፣ የባህር ዳርቻዎቿ ውበትና ተስማሚ የአየር ንብረቷ ዓመቱን ሙሉም ተፈላጊ የቱጃሮች መዳረሻ እንድትሆን አድርጓታል። ውስን በሆነው መሬቷ ምክንያት ከተማዋ በከፍተኛ ሁኔታ ወደ ላይ ወይም ተደራራቢ ቅንጡ ሪል ስቴት በመገንባት አዳጊ የሆነውን የሪል ስቴት ፍላጎቶች ለማሟላት ጥረት እያደረገች ነው። ይህች በአውሮፓ ምድር እጅግ ትንሿ ቅንጡ ከተማ በርካታ ስጋቶችና ፈተናዎችም አሉባት። የመሬት እጥረትና የመልሶ ግንባታ ሂደት ዋነኛው ችግሯ ነው። 2.1 ስኩዌር ኪሎ ሜትር ብቻ ስፋት ያላት ሞናኮ ከሜዲትራኒያን ባህር መሬትን መልሶ የማልማትና የማስፋፋት ሥራ ትሠራለች። በዚህም የተነሳ እንደ ፖርትየር ወይም ማሬተራ አካባቢ ያሉ አካባቢዎችን እጅግ ውድ በሆነ የኢንጂነሪንግ ወይም ምህንደስና ጥበብ ፕሮጀክቶች አማካኝነት ገንብታለች። እንደዚህ አይነት ፕሮጀክቶች እጅግ ሲበዛ ውድ፣ አስቸጋሪ ቴክኒኮችን የሚጠይቁና ለአካባቢ ስነምህዳር አደጋዎችም ተጋላጭ በመሆናቸው ከተማዋን ስጋት ላይ ጥለዋታል። ሌላኛው የከተማዋ ፈተናም የሪል ስቴት ዋጋ አለመቀመሱ ነው። በከተማዋ ባለው ከፍተኛ የሪል ስቴት ፍላጎትና አቅርቦት አለመጣጣም የተነሳ በሞናኮ ቤቶችን ጨምሮ የቋሚ ንብረቶች ዋጋ በአስገራሚ ሁኔታ ውድ ነው። ምናልባት አንድ ሚሊዮን ዶላር ከመኪና ማቆሚያ ያነሰ ስፋት ያላት አንዲት አነስተኛ አፓርታማ ብቻ ሊገዛ ይችላል። ይህ ጉዳይ በሞናኮ ከተማ ቤት ለሚፈልጉ የዓለማችን ቱጃሮች ጭምር አስቸጋሪና ፈታኝ ሆኖባቸዋል። የሪል ስቴት ጉዳይ በሞናኮ የመረጋጋትና የማኅበራዊ ሰላም ጉዳይም እየሆነ መጥቷል። የሕዝብ ብዛትና የማንነት ቀውስም የሞናኮ አንዱ ፈተና ነው። የከተማዋ ነባር ነዋሪዎች የሚባሉት ሞኔጋስኮዎች ቁጥራቸው እያነሰ መጥቶ አናሳ ቁጥር ይዘዋል። ይህም ከተማዋን ከ1297 ጀምሮ ሲመራ በቆየው የግሪማልዲ ስርወ መንግሥት የብሔራዊ ማንነት፣ የባህልና የመጻኢ ዕድል ላይ ጥያቄዎችን ማስነሳቱ አይቀርም የሚሉ ግምቶች ከጊዜ ወደ ጊዜ ከፍ እያሉ ነው። በርካታ የሞናኮ ተወላጅ ያልሆኑ ሀብታሞች ወደ ከተማዋ ሲገቡ የሞናኮ ነባር የዴሞግራፊ ወይም ስነ ሕዝብና ባህል ሊደበዝዝ ቀስ በቀስም ሊጠፋ ይችላል በሚል ብዙዎች ይሰጋሉ። ከዚያ ባለፈ ሞናኮ በመሬት መልሶ ማልማትና ከፍተኛ በሆነ የከተማዋ ነዋሪዎች ጥግግት የተነሳ የአካባቢ አደጋዎች ሊከሰቱ ይችላሉ የሚሉ ፍራቻዎችም አሉባት በመሆኑም የባህር ስነ ምህዳሮችን መጠበቅ የባህር ከፍታ መጨመርን መከታተልና የዘላቂነት ጉዳይን በጥንቃቄ መምራት ግድ ይላታል። የልዑል አልበርት ሁለተኛ አስተዳደር በአካባቢ ጥበቃ ላይ የበለጠ ትኩረት የሰጠ ቢሆንም የኢኮኖሚ እድገትንና ተፈጥሮን ማመጣጠን ዋና ፈተና ሆኖ ቀጥሏል። የሞናኮ ሌላኛው ስጋት ዓለም አቀፍ ውድድር ነው። ከተማዋ እንደ ዱባይ፣ ሲንጋፖርና ስዊዘርላንድ ካሉ የቱሪዝምና የሀብት መዳረሻዎች ጋር ከፍተኛ ውድድር ይጠብቃታል። ማራኪ ሆኖ ለመቆየት ሞናኮ እሴት መጨመርን፣ የሀብታሞችን ግላዊነት፣ ክብርን፣ ደህንነትና የአኗኗር ዘይቤ ማስቀጠልን የሚያስችሉ ጉዳዮች ላይ ከፍተኛ ርብርብ ይጠይቃታል። በተመሳሳይ ሁኔታ የግብር መሸሸጊያ ስፍራዎች ዓለም አቀፍ ቁጥጥር እየተጠናከረ በመምጣቱ ሞናኮን የረጅም ጊዜ ተጽዕኖ ሊያሳድርባት ይችላል። ሞናኮ ለከፍተኛ ባለጸጎች ማራኪ የመዝናኛ ስፍራ ብቻ አይደለችም። በትንሽ ግዛቱ ውስጥ የኢኮኖሚክስ ተአምርም የሚከናወንባት ስፍራም ጭምር ናት። የቦታዋ መጠን ማነስ ለክብር ወይም ሀብት ለማፍራት እንቅፋት የማይሆንባት ድንቅ ቦታም በጣም ትንሽ መሆኗ፣ በባህር አጠገብ መገኘቷና ድንጋያማነቷም ትልቅ አቅም የሆነላት ከተማ ናት። ሞናኮ መሬትን መልሶ በማልማትና በእያንዳንዱ ካሬ ሜተር ከፍ በማድረግ በቆዳ ስፋት ብቻ ሳይሆን በተምሳሌትነትም ከፍ ብላለች። አስተዳደሯ ለሚሊዮነሮችና ለቢሊዮነሮች ያለው ማራኪነት በአጋጣሚ አይደለም። ያለ ገቢ ግብር ተወዳዳሪ በሌለው የቅንጦት ኑሮ በደህንነትና መረጋጋት በማኅበራዊ ኑሮ ልዩነትና ከቤተሰብ ውርስ በመጣ ንጉሣዊ አገዛዝ ምክንያት የተፈጠረ ነው። ሞናኮ በጊዜ ሂደት የምትቀዘቅስ ከተማ ባትሆንም የወደፊት ዕጣ ፈንቷ የሚወሰነው ጥንቃቄ በተሞላበት መስፋፋት፣ በዘላቂ አካባቢ ጥበቃና ለዘመናት የቆየውን ባሕሏን በመጠበቅ ላይ ነው። ከዚህ አንጻር ሞናኮ በታላቅ ባህል የሚመራ ትንሽ ግዛት ሆና ትቀራለች ወይንስ ዘመናዊነትና ቅርስ እንዲሁም ሀብትንና ዘላቂነትን በማመጣጠን የበለጠ ትለወጣለች የሚለው ጉዳይ ትልቅ የወደፊት ጥያቄ ነው። የሞናኮ ታሪክ የገንዘብና የሀብት ጉዳይ ብቻ ሳይሆን፣ ከብዙ ከተሞች ያነሰች ሀገር በምድር ላይ ካሉት እጅግ በጣም ሀብታምናም ከሌሎች የተለየች ሀገር እንዴት ሆነች የሚለው ትልቅ ምሥጢር ነው። ሚሊዮነሮች ስለሚርመሰመሱባት ቅንጧ ከተማ ሞናኮ በጥቂቱ አወራን። ጠቃሚ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ስለ ስለተከታተላችሁን ምስጋናችን ወደር የለውም። ሰላም።